ባሸካሮች የሚፈጸሙ ጥፋቶችን የጥፋቶቹ እርከን ፓርት ሰበን ከዚህ ቀደም እንግዲህ በተከታታይ ስድስት ክፍሎች በአሽከርካሪዎች የሚፈጸሙ ጥፋቶች እርከኖቻቸው፣ የሚያስቀጡት የቅጣት መጠን በገንዘብ እንዲሁም ደግሞ ነጥባቸውን አይተናል። ዛሬ ደግሞ በክፍል ሰባት ፕሮግራማችን የምናየው በሁለተኛ ደረጃ ጥፋት ስር ከተዘረዘሩት 38 የጥፋት አይነቶች ውስጥ አምስቱን እናያለን። ከዚህ ቀደም እንግዲህ ከ1 እስከ 20 ያሉትን የጥፋት አይነቶች የሚያስቀጡት ቅጣትና ነጥቦችን አይተናል። ዛሬ ደግሞ ከ21 እስከ 25 ያሉ የጥፋት አይነቶች እና ማብራሪያቸውን እናያለን። እስከ መጨረሻው ድረስ ላይክ፣ ፎሎ፣ ሼር ያደረጋችሁ አብራችሁን ይቆዩ። 21ኛውን የጥፋት አይነት ስናይ ምልክት ሳያሳይ ተሽከርካሪ ያቆመ ወይንም ከቆምበት ቦታ ያስነሳ ይላል። ምልክት ማለት በተሽከርካሪያችን ላይ ከሚገኙ የመብራት ክፍሎች ውስጥ ፍሬቻ ነው ማለት ነው። ፍሬቻ የመገናኛ መሳሪያ ነው። እያሽከረከርን እያለ መቆም ስንፈልግ በበቂ ርቀት ላይ ፍሬቻ ማሳየት አለብን። ከቆምንበትን ቦታ ተሽከርካሪያችን ስናስነሳ ፍሬቻ ማሳየት ይኖርብናል። ዝም ብለን የምንነሳ ከሆነ አንደኛ ነገር ሌሎች አሽከርካሪዎች መረጃ ሳንሰጥ ለአደጋ እንጋለጣለን። ሁለተኛ ነገር ደግሞ ለቅጣት እንዳረጋለን ማለት ነው። ይህንን ጥፋት ስናጠፋ አንድ ሺ ብርና ሁለት ነጥብ ይቆጠርብናል። ወደ ሀያ ሁለተኛው የጥፋት አይነት ስንሄድ ለአደጋ አገልግሎት ተሽከርካሪ ቅድሚያ ያልሰጠ ይላል። የአደጋ አገልግሎት ወይ ደግሞ ኤመርጀንሲ ሪስፖንስ ቬክርስ የሚባሉት የእሳት አደጋ ተሽከርካሪዎች፣ አምቡላንስ፣ እንዲሁም የሚሊተሪ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ስራ ላይ ሆነው እኛ በምንቀሳቀስበት መንገድ ላይ የተንቀሳቀሱ ከሆነ ቅድሚያ መስጠት ይኖርብናል። ይህን ቅድሚያ ካልሰጠን አንደኛ ለአደጋ እንጋለጣለን ደግሞ ቅጣት እንቀጣለን። ቅጣቱም አንድ ሺህ ብርና ሁለት ነጥብ ነው። ወደ 23ኛው የጥፋት አይነት ስንሄድ ወደማይሄድበት አቅጣጫ ምልክት ያሳየ ይላል። ምልክት የምንለው ነው እንግዲህ አሁንም በድጋሚ ስለ ፍሬቻ ነው ማለት ነው ለምሳሌ እኛ ወደ ቀኝ መታጠፍ ፈልገን የግራ ፍሬቻ ካበራን ወይ ደግሞ ወደ ግራ መታጠፍ ፈልገን የቀኝ ፍሬቻ ካበራን የመጀመሪያው ጥፋታችን ምንድን ነው? ከኋላ ለሚከተለን አሽከርካሪ መረጃ እያሳጣን ወይ ደግሞ ፎርስ የሆነ መረጃ እየሰጠን ሊገጨን ወይ ደግሞ ለአደጋ ልናጋልጠው እንችላለን። ሁለተኛ ነገር ደግሞ ይሄን ጥፋት አጥፍተን ብንገኝ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል ማለት ስለዚህ ወደ ማንሄድበት አቅጣጫ ምልክት ማሳየት የለብንም ማለት ነው። ምንጊዜም ስናሽከረከር ትኩረታችን ማሽከርከር ላይ መሆን ይኖርበታል። ወደ ቀኝ ልንታጠፍ ከሆነ 50 ሜትር ርቀት ላይ ፍሬቻችንን ወደ ቀኝ እናበላለን። ወደ ግራ ደግሞ ምንታጠፍ ከሆነ 50 ሜትር ርቀት ላይ ወደ ግራ ፍሬቻ እናበላለን። ከዚህ ውጪ ግን ወደ ግራ እታጠፋለሁ ብዬ ወደ ቀኝ፣ ወደ ቀኝ እታጠፋለሁ ብዬ ወደ ግራ ፍሬቻ ካበራው አንደኛ ላይ አደጋ እንጋለጣለን፣ ሁለተኛ ላይ ደግሞ ለቅጣት እንዳረጋለን። ቅጣቱ እንደተለመደው አንድ ሺህ ብርና በመንጃ ፈቃዳችን ሁለት ነጥብ ይቆጠርብናል። ወደ 24ኛ የጥፋት አይነት ስንሄድ ከሚገ በለ ጭስ እያጨሰ ወይም ዘይት ወይም ደግሞ ነዳጅ እያፈሰሰ የሚሄድ ተሽከርካሪን እያሽከረከር ይላል። በምናሽከረከርበት ጊዜ እንግዲህ ተሽከርካሪያችን አስቀድመ መፈተሽ ይኖርብናል። ረብናል ተሽከርካሪያችን የተለያዩ ቴክኒካል ፎልቶች ካሉ ባናሽከረከር ይመረጣል። ከፍተኛ የሆነ ጭስ እያጨሰን ማሽከከር ጥፋት ነው። ከተሽከርካሪያችን ላይ የተለያዩ ጋዞች ሊወጡ ይችላሉ። መርዛማ ጭሶች የሚወጡ ከሆነ ግን ሊያስቀጡን ይችላሉ። ሌላኛው ዘይት እያንጠባጠበ ሊሆን ይችላል። ነዳጅ እያንጠባጠበ ሊሆን ይችላል። አንደኛ እነዛ የሚፈሱት ነገሮች የተሽከርካሪያችንን ፐርፎርማንስ ይቀንሱብናል። ዘይት ከተሽከርካሪው ላይ ተንጠባጠበ ማለት የትኛውም ዘይት ይሁን የሞተር ዘይት የካምቢዮ ዘይት፣ የዲፍሬንሻል ዘይት፣ የፍሬን ዘይት፣ የመሪ ዘይት ሊሆን ይችላል። ነዳጅም ከሆነ እየተንጠባጠበ ከሆነ የተሽከርካሪያችን ፐርፎርማንስ እየቀነሰብን አንዳንድ ክፍሎች እየተጎዱ ነው። ስለዚህ የተለያዩ ፍሳሾችን እና ጭሶችን እያጨሱ መሄድ ያስቀጣል፣ አደጋም ያጋልጣል ማለት ነው። ቅጣቱ አንድ ሺ ብር ና ያው ሁለት ነጥብ ነው ማለት ነው። ዛሬ የምናየው ሀያ አምስተኛው የጥፋት አይነትና የመጨረሻው ምንድን ነው? ከሰባት ዓመት በታች የሆነ ሕፃንን ለደህነቱ ሲባል በተሰራው ማቀፊያ ውስጥ ሳያስቀምጥ እያሽከረከረ ይላል። ህጻናትን እንግዲህ ከኋላ በኩል አስቀምጠን ስንሄድ እራሳቸውን ከተለያዩ ነገሮች መከላከል ስለማይችሉ ይሄ በተሽከርካሪያችን ላይ ያለው ወንበር እነሱን አቅፎ ማየት ስለማይችል ቤልት ማሰር ስለማይችሉ የራሱ የሆነ የህፃናት ማቀፊያ አለ እዛ ላይ መሆን ይኖርበታል ማለት ነው ስለዚህ እጅግ በጣም አነስተኛ የሆኑ ህጻናት ወይ ደግሞ የጥፋት ዝርዝሩ ላይ እንደሚለው ከሰባት አመት በታች የሆኑ ህጻናትን የራሳቸው የሆነ ማቀፊያ ሳይኖር ይዞ መንቀሳቀስ አንደኛ ላደጋ ያጋልጣል ሁለተኛ ደግሞ ለቅጣት ይዳረጋል ቅጣቱም ያው አንድ ሺ ብር እና በመንጃ ፈቃዳችን ሁለት ነጥብ ይመዘግብብናል ማለት ነው ስለዚህ በሁለተኛ ደረጃ ጥፋት ስር አንድ ሺ ብር እና ሁለት ነጥብ የሚያስመዘግ ከምግቡ 38 የጥፋት አይነቶች ውስጥ እስከ አሁን ድረስ በተለያዩ ክፍሎች ማለት ነው፣ ዛሬን ጨምሮ ወደ 25 የሚጠጉ የጥፋት አይነቶች አይተናል ማለት ነው። ስለዚህ ሁለተኛ ደረጃ ጥፋት ላይ ከ38 25 ቱን አይተናል ማለት 13 የጥፋት አይነት ይቀረናል። ደግሞ እነዚህም ደግሞ በየተራ እናያለን ማለት ነው። ዋነኛው ነገር አደጋን ተከላክሎ ማሽከርከር ነው። የጥፋቱ ሁኔታ የነጠቡ መመዝገብ ሁኔታ ወይ ደግሞ አንድ ሺህ ብር መቀጣቱ ምናምን አይደለም። ዋነኛው ነገር አደጋ መከላከል ነው። እነዚህን የዘረዘርኩላችሁን ነገሮች ሳንጠነቀቅ ምናሽከረክር ከሆነ በአንድም በሌላ መንገድ ለአደጋ እንጋለጣለን። አደጋው ደግሞ የሰው ህይወት ይቀጥፋል፣ የሰው አካል ያጎላል ንብረት ያወድማል። ስለዚህ ከመጠንቀቅና ካለመጠንቀቅ መሀከል ያለው ልዩነት እጅግ በጣም ብዙ ነው ማለት ነው። መጠንቀቁ ሌስ ኮስት ነው ማለት ነው። እነዚህ ነገሮችን ማንበብ እንደዚህ አይነት መረጃዎች ሲደርሳችሁ ለጓደኞቻችሁ ሼር በማድረግ ግንዛቤ መውሰድ ነው። ይሄ በጣም ቀላል ነው። አደጋው ደርሶ ከአደጋው ከምንማር ቀድመን ብንጠነቀቅ የተሻለ ነው ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳባት የጠየቃችሁ ሪኮመን ሴክሽን ላይ አስቀምጡ። ይህ ስልጠና ሁሉም እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ደጋግማችሁ ኮፒ ሊንክ አድርጉ። ይህን ቪዲዮ የምታየው ሰዎች በሙሉ ፎሎ አድርጉ። ይሄ ለብዙ ሰው ጠቃሚ ነው።